የተከበራቸው የአይስፖርት ተከታታዮች እንደምን ቆያችሁ? ዕለተ ሮብ 20/09/2017 የዕለቱ የስፖርት ዜና ይዘን ቀርበናል። እንድትከታተሉ በክብር እንጋብዛለን። ቼልሲ በዛሬው ኤውሮፓ ኮንፈረንስ የፍጻሜ ጨዋታ ወደ ፖላንድ ተጉዞ ፓራሊንስኪ አሬና ሮክላው ስታዲየም ከሪያል ቤትስ ጋር ምሽት አራት ሰዓት ይገጥማል። ቼልሲ በውድድር ዓመቱ አራተኛ ሆኖ የጨረሰ ሲሆን ወደ ቻምፒየንስ ሊግ ለማለፍ ያደረገው ጥረት ተሳክቶለታል። ይበልጥ የውድድር ዓመቱን ያማረ ለማድረግ እና ለክብር ጨዋታው ለማሸነፍ እንደሚተጋ ይጠበቃል። የቼልሲ አሰልጣኝ ኢንዞ ማሬስካ እሁድ ተጫውተው ለእረብት ፍፃሜ ጨዋታ መጫወት ትክክል እንዳልሆነ ቅሬታቸውን ገልፀው ነበር። አስቶንቪላ የፊልድ ተጫዋች የሆነውን የ18 ዓመቱ ዚፒኩኖ ሪድሞንድ በዚህ የክረምት ዝውውር በነፃ ዝውውር ለማስፈረም ተስማምተዋል። የጀርመናዊ የ18 ዓመት አጥቂ በአስቶን ቪላ ላለው የአጥቂ ክፍተት በአስቸኳይ ለመሙላት ተስፋ ተጥሎበታል። መሐመድ ሳላ አሁን ያለው የሊቨርፑል ኮንትራክት የእግር ኳስ መጨረሻ አይደለም ሲል ተናገረ። ተጫዋቹ፣ እኔ እስከ 39 እና 40 ዓመት የመጫወት እፈልጋለሁ፣ ግን በመሀል ካልተሳካልኝ ላቋርጥ እችላለሁ። ይሁን እንጂ ላሳካቸው የምፈልጋቸው ነገሮች ስላሉ ማሳካት እፈልጋለሁ። ይህ ማለት የሊቨርፑል አዲስ ኮንትራክቴ የመጨረሻ የእግር ኳስ ሕይወቴ አይደለም ሲል አብራርተዋል። ጀርጊንሆ አርሴናል እንደሚለቅ አረጋግጠዋል። ተጫዋቹ የነበረው ኮንትራት ሰኔ ሰላሳ የሚያበቃ ሲሆን በነፃ ዝውውር ወደ ፍላሚንጎ እንደሚያቀና እና ለሶስት ዓመታት የሚቆይ ኮንትራት እንደሚሰጠው ተገልጸዋል። ተጫዋቹ ከቼልሲ ወደ አርሴናል እንደተዛወረ ይታወሳል። ለዕለቱ የነበረን ዜና ስፖርት ይህን ይመስል ነበር። ስለተከታተላችሁን እናመሰግናለን።